ቀጣና ስጥልን ተመልካቾች እንዴት አላችሁ? የአሜሪካውን ፕሬዝዳንት ዶናልድ ትራምፕን የሚቃወም በጣም በርካታ ሰልፍ እየተካሄደ ይገኛል በአሜሪካ ምድር። እንግዲህ በተለይም በዋሽንግተን ዲሲ፣ በኒውዮርክ ከተማ፣ በቦስተን፣ በአትላንታ፣ በሎስ አንጀለስ፣ በተለያዩ የሀገሪቱ ከተሞች በጣም እጅግ በርካታ ቁጥር ያላቸው ሰዎች ከሰባት ሚሊዮን በላይ የሚሆኑት ከባድ ተቃውሞ እያሰሙ ይገኛል በፕሬዚዳንት ዶናልድ ትራምፕ ላይ በፕሬዚዳንት ዶናልድ ትራምፕ ላይ እንግዲህ የተነሳው ተቃውሞ የተለያዩ ይዘትና ሀሳብ ያላቸው ናቸው። ያ ማለት ፕሬዚዳንት ዶናልድ ትራምፕ አካሄዳቸው ወደ ቀኝ ዘመም አክራሪ ወደ መሆን አሊያም ደግሞ ከአክራሪነትም ባሻገር በተለያየ አጋጣሚ የሩሲያን ፕሬዚዳንት ቪላዲሚር ፑቲንን የመምሰል እንደዚሁም ደግሞ ኪም ጆንግኑን የሰሜን ኮሪያውን ፕሬዚዳንት የመምሰል አዝማሚያ አላቸው። ይህም ደግሞ በአሜሪካ ፖለቲካ ውስጥ ተቀባይነት የሌለው ነው የሚል በጣም የገዘፈ ጥያቄ ነው እየተነሳባቸው የሚገኘው ፕሬዚዳንት ዶናልድ ትራምፕ። ይህን ግን ለመመከት የተለያዩ የፖለቲካ ሂደቶችን እንደሚከተሉ ከዚህ ቀደም በስፋት ሲናገሩ ነበረ ፕሬዚዳንት ዶናልድ ትራምፕ። አሁን ባለው ሁኔታ ግን በእርግጥም በአሜሪካ ፖለቲካ ውስጥ የተለያዩ ጫናዎች ሊፈጠሩባቸው እንደሚችሉ የሚጠቁሙ መረጃዎች ሲወጡ ይገኛሉ። ይህ ማለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፖለቲካዊ መንገድ ችግሮችን መፍታት ካልቻሉ ውጥረቱ ተባብሶ ሊቀጥል እንደሚችል ይጠቁማል። የአሜሪካ ከተሞች በጣም እጅግ በሚባሉ በቺካጎ፣ ማያሚ ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ፣ አትላንታ እንደዚሁም ደግሞ በሌሎች በቦስተን ጭምር ነው ተቃውሞ እየተደረገ የሚገኘው። ይሄ በጣም ቤዚክ የሚባል ቀውስ ሊፈጥር እንደሚችል በአሜሪካ ፖለቲካ ውስጥ የተነገረ ይገኛል። ግን እጅግ አስቸጋሪ የሚሆንበት አጋጣሚ ደግሞ የአሜሪካ ኃይሎች በተለይም እነዚህ አቤታዊ ዘብ የሚባሉት ናሽናል ጋርድስ የተሰማሩባቸው አካባቢ አብዛኛው ተቃውሞ የተነሳበት ስለሆነ እዛ አካባቢ ደግሞ ራሳቸው ፕሬዚዳንት ዶናልድ ትራምፕ እንግዲህ ኃይሉን እንዲጠቀም ሊፈቅዱ ይችላሉ የሚል ስጋትም ያለባቸው አሉ። በእርግጥ ፕሬዚዳንት ዶናልድ ትራምፕ ያን እንዳያደርጉ የተለያዩ የህግ ጥሰቶችን ፈጽመዋል ተብሎ ሊከሰሱ ስለሚችሉ አንዳንድ ጉዳዮች እጅግ አስቸጋሪ ሊሆንባቸው ይችላል። ግን ያም ሆኖ አሁን ባለው ሁኔታ ከኒውዮርክ ጨምሮ ወይም ደግሞ እንግዲህ እነ ዋሽንግተን ዲሲ በተለያዩ አካባቢዎች አሉ ግዛቶች ሳይቀሩ እየታመሱ የሚገኙ ናቸው። በተለይም ኒውዮርክ ላይ የሆነውን ከተመለከትን በኒውዮርክ እጅግ በጣም በርካታ ቁጥር ያላቸው ከመቶ ሺህ በላይ ተሳታፊዎች ወይም ደግሞ ሰልፈኞች ወደ ጎዳና መውጣታቸውን የኒውዮርክ ከተማ እንግዲህ አሳውቀዋል። የፖሊስ መምሪያው ወይም ደግሞ የፖሊስ ዲፓርትመንቱም ስላሳወቀ ይሄኛው መንገዱ ምንድን ነው የሚለውን ለመገመትም አዳጋች አያደርገውም። ብዙ ሁኔታዎች ብዙ አካባቢዎች ላይ እንደዚህ አይነቱ ጉዳይ ተጠናክሮ መቀጠሉ ምናልባትም ዶናልድ ትራምፕ የሚሄዱበትን ርቀት ወይም ደግሞ ያላቸውን የፖለቲካ ግንዛቤ ግምት ውስጥ ማስገባት ሊጠበቅባቸው እንደሚችል ታሳቢ ይሆናል። ግን አንዳንድ ጉዳዮችን ደግሞ እንደዚሁ ግምት ውስጥ ማስገባት በቀላሉ የሚታይም አይደለም። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ጉዳዮችን ለማርገብ ጉዳዮችን ደግሞ መፍትሄ ለመስጠት ይፈልጋሉና ይሄኛውን እንግዲህ በቀላሉ ሪፐብሊካኖቹ ጋር ተመካክረው መፍትሄ ይሰጡታል እንጂ ዝም ብለው የሚተውት እንዳልሆነ በግልጽ ተቀምጧል። በተለይም በኒውዮርክ ከተማ ታይምስ ስኩዌር ወይም ደግሞ በታይምስ አደባባይ እየተካሄደው ተቃውሞ ሰልፍ ቅዳሜ ጠዋት ጀምሯል። አሁንም በሺዎች የሚቆጠሩ ሰዎች ተቀላቅለውታል። ወዲያው ነው በተለይም ደግሞ ሰዎች ወዲያውኑ ነው በፈጠነ የተቀላቀሉት። ይሄ ማለት እንግዲህ ብዙ ሰዎች ብሶት አለባቸው ማለት ነው። ዶናልድ ትራምፕ አንደኛ ቅድም እንዳልኳችሁ ትንሽ አካሄዳቸው ልክ አደለም፣ ወደ ዴሞክራሲ እየመሩን አደለም የሚል ጥያቄ እንደዚሁ የሚያነሱ አሉ። ከዛ ሲሻገር ደግሞ በተለየ አጋጣሚ ደግሞ የፕሬዚዳንት ዶናልድ ትራምፕ አካሄዳቸው ከነ ፕሬዚዳንት ቭላዲሚር ፑቲን ከነ ኪም ጆንግን ከሰሜን ኮሪያው ፕሬዚደንት ጋር የመመሳሰል አዝማሚ አለው የሚሉ ሰዎች ተበራክተዋል። ኦፍኮርስ፣ ግን ዶናልድ ትራምፕ እንደዛ ናቸው ወይ? ሁሉም ሰው የሚያውቀው ነው። ግን በፖለቲካ ሂደቱ አንዳንድ ጉዳዮችን መመልከት ይሄኛውን ሊያሳይ ይችላል። ምክንያቱም ናሽናል ጋርዱን ብሔራዊ ዘቡንና የተለያዩ የፖሊስ አካላትን የሚያሰልፉባቸው መንገድ ከአሜሪካ ፖለቲካ በተወሰነ መጠን የራቀ ነው የሚል ሀሳብ ያላቸው አሉ። ግን እንደዚህ አይነት ነገሮች ደግሞ በእርግጥም በፕሬዚዳንት ዶናልድ ትራምፕ ብቻ የሚወሰኑም ስላልሆኑ ብዙ ግራቀኝ መታየት ያለባቸው ጉዳዮች አሉና ከዛ ከዛ አንጻርም ሊሆን ይችላል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ የሚያደርጓቸው አንዳንድ ጉዳዮች ጥያቄ ውስጥ እየገቡ ይመተዋል። ለዚህ መፍትሄ እንግዲህ በሚል ነው ህዝቡ በጠቅላላው በሀገሪቱ ቅድም ባነሳናቸው ስቴቶች በሁሉም የሀገሪቱ ክፍል ማለት ይቻላል ከ2700 በላይ የተቃውሞ ሰልፎች ይደረጋሉ ተብሎ ይታሰባል። እነዚህ የተቃውሞ ሰልፎች ደግሞ በእርግጥም የአሜሪካን ፖለቲካ ጫና ውስጥ ሊያስገቡ የሚችሉ ወይም ደግሞ ፈተናውን በሆነ አቅጣጫ ሊያሳዩ የሚችሉ እንደሆነ እየተነገረ ነው። ግን ፕሬዚዳንት ዶናልድ ትራምፕ ራሳቸው ደግሞ መፍትሄ ያመጣሉ ተብሎም እንደዚሁ በሌላ መልክ በሌላ መንገድ እየታሰቡ ይገኛሉ። ለመፍትሄ ይሰራሉ ተብሎ ይታሰባል። ምክንያቱም ያን ማድረግ ካልቻሉ እጅግ አስቸጋሪ ሊሆን ስለሚችል ነው። እንግዲህ አውራ ጎዳናዎች፣ የባቡር ትራንስፖርት መሳፈሪያ ቦታዎች ወይም ስቴሽን የሚባሉት ከዚህ በኋላ ንጉስ አያስፈልገንም የሚሉ ተቃዋሚ ሰልፈኞችን እያሳዩ ነው መፈክሮቹ እጅግ አስቸጋሪ ዴሞክራሲ እንጂ ንጉሳዊ አስተዳደር ወይም ደግሞ አገዛዝ አንፈልግም። ህገ መንግስቱ አማራጭ ሆኖ ሊቀርብ አይችልም። አማራጭ አይደለም፣ የግዴታችን ነው ወይም ደግሞ በግዴታ መተግበር ያለበት ነው የሚል ጥያቄም እንደዚሁ ተቃዋሚዎቹ እያስነሱ ነው። አሜሪካ ባይዞይ በታሪኳ በጣም አይተው በማታውቅ ሁኔታ ሰልፎችም አይተው በማታውቅ ሁኔታ የፖለቲካ ጫናዎችም ግርግሮችም እየተገኙባት ወይም ደግሞ እየታዩባት አለ። በኒውዮርክ ከተማ ብቻ ከመቶ ሺህ በላይ የሚሆኑ ሰዎች ተቃውሞ አድርገዋል። ይሄኛው ወደ ካፕቶል ሂል ደግሞ በዋሽንግተን ዲሲ በኩል ያለውን በዋሽንግተን ዲሲ በኩል ያሉ ሰዎችን እንኳን ስትመለከቱ በግልጽ ወደ ካፕቶል ሂልም ገብተዋል። ካፕቶል ሂል ማለት ውስጥ ባይገቡ እንኳን ካፕቶል ሂል ማለት የአሜሪካ ኮንግረስ ትልቁን ውሳኔ የሚያሳልፍበት የላይኛውና የታችኛው ምክር ቤት አንድ ላይ ሆነው ተመካክረው ፖለቲካዊ ውሳኔ የሚያሳልፉበት ነው። እና ይሄ ግን ብዙ ነገሮችን ጥያቄ ውስጥ ሊያስገባ ይችላል። ባይ ዘ ወይ፣ ምክንያቱም ዶናልድ ትራምፕ መንግስታቸው ተዘግተዋል። መንግስት ተዘግቷል ማለት የአሜሪካ መንግስት የፌዴራል መስሪያ ቤቶች አብዛኞቹ እየሰሩ አይደለም። የማይሰሩበት ምክንያት ደግሞ እንደምታቁት ባለመስማማታቸው፣ ዴሞክራቶቹና ሪፐብሊካኖቹ በጀት ማጽደቅ ባለመቻላቸው ተዘግተዋል። አብዛኞቹ የፌዴራል መንግስታት፣ ጋቨርንመንት ክሎዝድ የሚባለው እንደዛ ስለሆነ ማለት ነው። እሱን መፍትሄ ማሰጠት ያስፈልጋል። እና በዚህ መንገድ በዚህ ርቀት መጓዝ ዶናልድ ትራምፕ ይፈለግላቸው ይጠበቅባቸዋል። ግን ለአሜሪካ ጥላቻ ያላቸው ሰዎች ወይም ደግሞ አሜሪካን መኪና አሜሪካ ግሬት አገን ብለን ስለምናስብኛ ሪፐብሊካኖች እሱን ተቃውሞ ነው ዜጎች ይወጡ ያሉት፣ እንጂ ወይም ደግሞ የአሜሪካ ትክክለኛ ጠላቶች ካልሆኑ በስተቀር እኛ በየትኛው መለኪያ ትክክል ነን፣ ወይም ደግሞ ፖለቲካሊ የምንሄድባቸው ርቀቶች ልክ ናቸው በሚል እነ ማይክ ጆንሰን ሀሳብ አቅርበዋል። ማይክ ጆንሰን ማለት የታችኛው ምክር ቤት ሪፐብሊካን ነው፣ መሪ ነው። ታችኛው ምክር ቤት የህዝብ ተወካዮች ሚኒስትሮች ምክር ቤትን ሊቀመንበር ሆኖ የሚመራ ነው። ምክንያቱም በታችኛው ምክር ቤትም የበላይ ድምፅ ስላላቸው ና ፕሬዚዳንት ዶናልድ ትራምፕ በላይኛው ምክር ቤትም የበላይ ድምፅ አላቸው፣ በሁለቱም እንደምታውቁት። ስለዚህ በኮንግረሱ ዶሚኔት ማድረግ ይችላሉ። ሰው እኚህ ሰውም እንደዚህ ብለዋል። በጣም ግን አስገራሚ ሆነው በርኒ ሳንደርስ የሚባል ኢንዲፔንደንት ወይም ደግሞ ከዚህ ቀደም ታስታውሱት ከሆነ ከፕሬዚደንት ዶናልድ ትራምፕ አይን ከፕሬዚደንት ጆ ባይደን ኦፍኮርስ ጆ ባይደንና ትራምፕ እንደዚህ እንትን ሲያደርጉ ወይም ደግሞ የፕሬዚደንሻል ካምፔይን ከማድረጋቸው በፊት የነበሩት የዴሞክራቶቹ ራሳቸው እጩ ለማቅረብ ልክ እንደ ባይደን ማለት ነው ለመመረጥ ሞክረው ነበረ። ከባይደን ጋራ እንደዚህ ውድድር አድርገው ነበረ። ባይደን አሸንፈው ዴሞክራቶቹን ወከሉ እንጂ በዛም ተሳትፎ ያደረጉ ናቸው። እኚህ ሰው በጣም በአሜሪካ ፖለቲካ ላይ ትልቅ ሚና ያላቸው ነው ሰው ዊ አር ሄር ቱ ፕሮቴክት ዴሞክራሲ ዊ አር ሄር ቱ ፕሮቴክት አር ናሽን ሲቲዘን ፍሪደም የሚል ሀሳብ ሲሰጡ ነበር። ና ምናልባት እንደዚህ አይነት ችግሮች ለፕሬዚዳንት ዶናልድ ትራምፕም በራሳቸው መንገድ የሆነ የጥላቻ ነገር ይዞባቸው ሊመጣ እንደሚችል እየተነገረ ነው። ኖኪንግስ የሚል ነው ተቃውሞ በዋናነት እየተደረገ ያለው ከተቃውሞ ብቻ ሳይሆን ኖኪንግስ የተሰኘ አንድ ድረገጽ አለ። ይሄ ኛው ምንድን ነው ኖ ኪንግስ ማለት እንደምታውቁት ንጉስ አያስፈልግም ነው ስለዚህ በዛ ድረገጽ ላይ በርካታ መረጃዎች እየወጡ ይገኛል ብዙ ትዕይንተ ህዝብ ይደረጋል በሙሉ በአምሳዎቹ ግዛቶች ሁሉ ከሁለት ሺ ሰባት መቶ በላይ አይቨንትስ ይደረጋሉ ተብሎም ይጠበቃል ግን አስፈሪው ነገር ሄሊኮፕተሮች ይንቀሳቀሳሉ አንዳንድ ሰው አልባ አውሮፕላኖች ወይም ደግሞ ድሮኖችን ማየት እንደዚሁ የተለመደ ሆነዋል ተቃውሞውን የተሳተፉበት ሰዎች ደግሞ አንደምታቸው ብዙ አይነት ነው ምክንያቱም አብዛኞቹ ደግሞ ከጦር ይሄ ቬተርናል የሚባሉት ከጦር የወጡ ወይም ደግሞ የቀድሞ የጦር ባለሙያዎች የቀድሞ ወታደሮች እንደዚሁም ደግሞ በተለያየ አጋጣሚ በፖለቲካ ውስጥ የተሳተፉ ናቸውና ይሄ ፕሬዚዳንት ዶናልድ ትራምፕ የግድ መፍትሄ ሊሰጡበት ከሚገቡ ጉዳዮች መካከል በዋናነት የሚጠቀስ ነው። ግን ትራምፕ አሁን ዓለም ላይ ስራ በዝቶባቸዋል። የመካከለኛው ምስራቅ ጉዳይን መፍትሄ ሰጠውት ብለው ነበረ የሀማስና የእስራኤልን ግን በእርግጥም እንደዛ ናቸው ወይ ወይም ደግሞ እንደዛ ሆኗል ወይ የሚል ሀሳብም ተሰጥቷል። ኦፍኮርስ እንደዛ ያደረጉት ጉዳይም አሁን ተመልሶ ወደ ውጥረት ስለገባ ማለት ነው እና በቀላሉ መፍትሄ ያመጣሉም ተብሎም አልታሰበም። ፕሬዚዳንት ዶናልድ ትራምፕ አንዳንድ አስቸጋሪ ሁኔታዎችን ለመፍታት እድሉ አለኝ ቢሉም፣ ግን ይሄኛውን መፍትሄ መስጠት ይጠበቅባቸዋል። ካልሰጡ ይሄ በጣም መርዛማ የሆነ ፖለቲካ ነው። በጣም ሊሰፋ ይችላል። በቀላሉ ሊያጥለቀልቃት ይችላል አሜሪካን። ግን አሜሪካ ተጥለቀለቀች ማለት ደግሞ መፍትሄ አይመጣለትም ማለት አይደለም። አሜሪካ ዴሞክራቲካሊ ዴቨሎፕድ የሆነች ኔሽን ናት። እንደምታውቁት ብዙ ሂደቶችን አልፋ የመጣች ሀገር ነች ላለፉት 350 ዓመታት እና ከዛም በላይ ብዙ የፖለቲካ ልምድ ኤክስፒሪንስ ያላት ሀገር ናች። ለዚህ መፍትሄ ትሰጣለች ተብሎ ይታሰባል። ግን ፕሬዝዳንት ዶናልድ ትራምፕ ደግሞ አንዳንድ ጉዳዮችን ራሳቸው የሚሄዱበት ርቀትም አግባብ የሆነ ባለመምጣቱ ብዙዎች ጥያ ጥያቄ እያነሱባቸው ይገኛል። ለዚህ መፍትሄ መስጠት እንዳለባቸውን በግልጽ ተቀምጠዋል። ግን ደግሞ አንዳንድ ሁኔታዎችን ራሳቸው ፕሬዚዳንት ዶናልድ ትራምፕ ቀለል ለማድረግ ቢሞክሩም ይሄኛውን አማራጭ ማየትም ያስፈልጋል የተባለ ይገኛል። አሁን አንዳንድ እንግዲህ ውጭ ላይ ያለው ስላችሁ በሩሲያ ዩክሬን ጦርነትም እንደዚሁ ጫና ውስጥ ገብተዋል ወይም ደግሞ በተለያየ ሁኔታዎች ያለውን ፖለቲካ የምታውቁት ነው። ተቃውሞውን ደግሞ የአንታይ ትራምፕ ፕሮቴስቱ ስዌፕ እያረጋት ነው። በጣም ከግራም ከቀኝም እንደዚሁ የተጫናት ስለሆነ በጣም ነው ኢዚ ሶሉሽን አይነት ነገር እየመጣ በመሆኑ ከዛ ከዛ አንጻር ምናልባት ፕሮቴስት ላይም ብቻ የማይቆም ሊሆን ይችላል። ግን ዶናልድ ትራምፕ መፍትሄ ይሰጡታል ተብሎ ይታሰባል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ይህን ነገር ዝም የሚሉት ከሆነ ቅድም ያልኳችሁ በውጭ ሀገራት ፖሊሲ ውስጥ በውጭ ሀገራት ያላቸውን የፖለቲካ ሂደት አረዳድ ጥያቄዎች ሊያስገባባቸው ይችላል። ምክንያቱም ትራምፕ አሁን ከፕሬዚዳንት ቪላዲሚር ፑቲን ጋር መደራደር ይጠበቅባቸዋል የእንትኑን ጦርነት መፍትሄ ለመስጠት የዩክሬን ጦርነት ከዛ ደግሞ ከጆን ቦልተን ጋር በቀደም ሲል የደን የብሔራዊ ደህንነት አማካሪያቸው ነበሩ። ከሳቸው ክስም ጋር በተገናኘ አገር ውስጥ ላይ ሁለት ደግሞ የኤፍቢአይ ዳይሬክተር የመታሰር ዋሽንግተን ዲሲ አካባቢ ደግሞ እንደዚህ አትሮኒ ጀነራልም ጋር እንደዚህ አይነት ችግሮች አሉ። ብዙ ሁኔታዎች አሉ። የሚደልስት ጉዳይ ቅድም እንዳልኳችሁ መቋጨት አልተቻለም። ቤዣ ፓስፊክ ያለውን ደግሞ ከተመለከታችሁ እንደዚሁ ፕሬዚዳንት ዶናልድ ትራምፕ ጥያቄ የሚነሳባቸው ጉዳዮች እየበዙ መጥቷና ይሄን መፍትሄ መስጠት መቻል አለባቸው። ያን ያደርጋሉ። አሁንም እንደዚሁ ብዙ ሀሳቦች እየተነሱ ነው። ግን ፕሬዚዳንት ዶናልድ ትራምፕ በእርግጥም አንዳንድ መፍትሄዎች ይሰጣሉ ተብሎ ይታሰባል። የፖለቲካ መንገዳቸውን ያስተካክላሉ ተብሎ ይታሰባል። ይሄኛውም አለ። ከዛ ዩክሬን ሩሲያ፣ ከዛ ሀማስ እስራኤል፣ ጋዛ እንደዚህ እያለ ይቀጥላል። ሚድልስ ላይ የኢራን ጉዳይ አለባቸው የአፍጋኒስታን እና እንደዚሁ ደግሞ የፓኪስታን ጉዳይ አለ። ቻይና የምትባል ፓወር ታስቸግራችኋለች። እነዚህን ሁሉ ታሳቢ ያደረገ የፖለቲካ መንገድና መስመርን መዘርጋት ፕሬዚዳንት ዶናልድ ትራምፕ ይጠበቅባቸዋል። በዛ ልክም መንቀሳቀስ አለባቸው። የአሁኑ ተቃውሞ ህዝባዊ ማዕበሉ ደግሞ በዚህ ልክ የሚታይ ሆኖ ተመዝግቧል። በርካቶች የተለያዩ ሀሳቦችን ያጋራሉ። ፕሬዚዳንት እንግዲህ ዶናልድ ትራምፕ ብዙ መንገዶችን ወይም ደግሞ ብዙ ሀሳቦችን የተከተሉ ሂደቶችን ለመከተል ሞክረዋል። መፍትሄ ይመጣል ተብሎም ይታሰባል። እንግዲህ ውድ ተመልካቾቻችን እንደዚህ አይነት ሀሳቦች እየወጡ ይገኛሉ በስፋት። ለእነሱ መፍትሄ የሚሆን አንዳንድ ጉዳይ ይታያል። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ምክንያቱም የእናንተ ሀሳብ በእርግጥም ብዙ ጉዳዮችን እንዲሰራ ወይም ደግሞ ብዙ ጉዳዮችን ታሳቢ እንዳደርግ ግምት ውስጥ እንዳስገባ እድሉን ይፈጥርልኛል ና ጉልበትም ብርታትም ይሆናል። ቢካዝ ዊር ፋሚሊ አብረን እየሰራን ስለሆነ እጅጉን አመሰግናችኋለሁ። በነገራችን ላይ ማስታወቂያ ማሰራት የሚፈልጉ ሰዎችም ካሉ ሲለ ሪከመንድ ማድረግ ትችላላችሁ። ታንክ ዩ ቨሪ ማች እንዴድ